ሰላም ሰላም ወደ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬ እንግዲህ ሰንዬ ነው፣ ደግሞ አዲስ ነገር ይዘን እየመጣ ነው። እንግዲህ ወደ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ግን ላይክ አድርጉ። እንደገና ደግሞ ቤተሰብ ሳባላው ናችሁ የደወል ምልክቷን በመንካት ቤተሰብ ሳብ ሆኖ ሰብስክራይብ አድርጉ እሺ እና ውድ ቤተሰቦቻችን እንደዚህ በነፃነት ማውራው ወደ ውጭ ወጣ ብለን ነው። በጣም ነው ደስ የሚለው። ወደ አመሻሽ ነው አስራ ሁለት ሰዓት አካባቢ የሆነ ነው አስራ አንድ ተኩል። በጣም ነው የሚያምረው ኮንዲሽኑ። እና ውድ ቤተሰቦቻችን ዛሬ ቀን እንግዲህ ባለፈው እንዳያችሁት ሰኒ ሳውዲ ሄዳለው ምናምን ስትል ሰምታችኋል አይደለ? ማለት በፕራንክ ምክንያት ነበር። እኛ ግን ያው ፕራንኩን የሚያስብ ነው በዛው እናንተ የሆነ የሆነ ነገር እንድትሉልን ነበርና በኮሜንት ስር በጣም ብዙ ቤተሰቦቻችን መክራችሁልናል። እጅግ አድርገን ነው የምናመሰግነው። በጣም በጣም እናመሰግናለን። ዛሬ ደግሞ እንግዲህ ማለት በደንብ እንድትመክሩልን ነው ይዘናት የመጣ ነው እንድትቀርልን፣ የስደት አስከፊነት እንድትነግሩልን በደንብ ከቻላችሁ ደግሞ በቴሌግራም የደወላችሁ እንድታገኙልን እንፈልጋለን። ሰኒዬ ወደ ውጭ እንድትሄድ አንፈልግም በጭራሽ እንግዲህ እዚህ ጋር ከመድረሳችን በፊት በባህር ሄዳለሁ ብላ ከአንዴም ሁለቴ ሶስቴ ማስቀርተናታል። በቃ ፓስፖርት እሺ በቃ በህጋዊ ትሄጃለች ተብላ ፓስፖርት አወጣኝ። እንግዲህ ፓስፖርት ይዘገያል ብለን አስበን ነበር ቶሎ መጣ፣ እና አሁን እንግዲህ በቃ ሊሄድ ነው አለች። እንደምታየች እንግዲህ ፓስፖርት ከዛ ገብተዋል። ውድ ቤተሰቦቻችን አሁን ትንሽ እኛም ሰጋን። ማለት ምን ማለት እንችላለን በዚህ ሰዓት ይታያል አይደል እንግዲህ፣ እየውላችሁ አስር ቀን ምናምን አደረገ ከጃ ከገባና እሄዳለሁ እያለች ነው። ውድ ቤተሰቦቻችን እኛ ምን እናድርግ እንግዲህ ብዙ ያልሞከርነው ነገር የለም። በጣም ብዙ ነገር አድርገናል፣ ግን እንግዲህ ልናቸንፋት አልቻልንም። አሁን እስኪ ሙሌ የሆነ ነገር በልልኝ እስኪ ተመልካቾቻችን፣ ቤተሰቦቻችን ሰኔ እንዲያስቀርልኝ። ሰላም እንዴት ናችሁ? ሰላም ብያለሁ ትንሽ ደክምክም ብል ወይ ነው ይሄ ቪዲዮ መሰራት ስለነበረበት ነው። ወጣ እንበልና እንስራ ብለውኝ ብላኝ፣ ለሚ ማለት ነው የለሚ ሀሳብ ነው። ባይዘወይ፣ እኔ ምክንያቱም ብዬ ብዬ ያልተሳካልኝ ነገር ስለሆነ ምንም ማድረግ ስላልቻልኩኝ ዝምታን መርጫለሁ። ባይዘወይ ማርያም ይሄ ነገር ወደዚህ ሀሳብ የመጣ ነው። ሁለት ሶስቴ በባህር ልትሄድ ነበር። በስንት ምክር ሀሳብ ምናምን ወደ ፓስፖርት አስወጣ ቢያንስ በህጋዊ ምክንያቱም በባህር ስትሄዱ ያለው ሰቆቃ አብዛኞቻችሁ በስደት ያላችሁ ታውቁታላችሁ። ይኔ የቤተሰብን ብዙ ጊዜ በባህር ስደትን እንግዲህ ሞክረዋል ሂደዋል ማለት ነው። እና ይህም የሚደርስ አልመሰለንም ነበር። አጋጣሚ ሆኖ እድሏ ደግሞ ቶሎ ደረሰ። እድሏ ነው የሚባለው ቶሎ ተሳካ። ማርያምን እና እንግዲህ የሆነ ሰው ደግሞ የሆነ ነገር አትሄጂም ቅሪ ለማለት የሆነ ነገር ሊኖረው ይገባል ብላችኋለሁ ምክንያቱም የሆነ ነገር ቢኖር እስኪ ይህን ይህን ስሪ ይህን ይህን እንደዚህ ብታደርጊ ጥሩ ነው ወደዛ መሄድ የለብሽም ወደዚህ ይሻላል ለማለት ለራሱ የሆነ ነገር ሊኖርህ ይገባል ኢቨን ፕሮሰስ የምታደርግበትን ወጪ ምክንያቱም በህጋዊ ስለምትሄድ ፕሮሰስ የምታደርግበትን ወጪ ኢትዮጵያ ውስጥ ና ብትሰራ ሚል ምክር ሀሳብ ነበር አልተሳካም እንግዲህ ለሚል ሳኒ እንግዲህ ልቧ ቆሟል መሄድ ፈልጋለች ጓደኞቿም ሄደዋል። ትንሽ የስደት ነገር ደግሞ እንደምታየው እየመሰላት ነው መሰለኝ፣ እንደዚህ ተሽቀርቅረው ምናምን ምናምን ብዙ ነገር በውስጡ እንዳለ ደግሞ ጀስት በቪዲዮዎችም እያየን ነው። ብዙ መከራ እዛ ሆኖ ስንት ነገር አለ፣ ብቻ ይሄ ነው ማይባል ማለት ነው። እና እንግዲህ አመጣጣችን ቢያንስ እናንተም የተወሰነ ብትመክሩለን ከልምዳችሁ በ በቃ የደረሰባችሁ ምክንያቱም ስደት ትሄዳለች እርግጥ፣ የራሳን የሆነ ነገር ብዙ ነገር ልታፈራ ትችላለች፣ እድለዋ ከሆነ ። አንዳንዶቹ ደግሞ እዛ ሄዳው ብዙ አመት ኖሮ ምናምን ምንም የሌላቸው ብዙ ኮሚኒቲ እያደረጋችሉ ነው። አስር አስራ አምስት ሀያ ዓመት አድርጊያለሁ፣ ባዶ እጄን ነኝ፣ እንደዚህ እንደዚህ እንደዚህ ገጥሞኛል። እና አንዳንድ ቲክታክ ላይ ደግሞ የምንገባው ታመው መታክ የሚያጡ ብዙ ነገር የደረሰባቸው ምክንያቱም ሁሉም ነፃነትም ትንሽ የለም እዚህ ጋር ግን ቢያንስ ፕሮሰስ የምታደርግበት ነበር። እዚህ ጋር መስራት ሀሳብ ብታመጣ ትልቅ ነገር ነበር። አሁን ብትመክሩልኝ ደስ ይለኛል። ይሄ ነገር ያስቀራታል፣ አያስቀራትም? እንግዲህ ልቡ ያሰበ ሰው ትንሽ ይከብዳል። እድላችን ለመሞከር ነው እኛ የመጣ ነው። እድላችን ለመሞከር ነው። እዚህ ቪዲዮ ራሱ እሷ እንድትገባ አልፈለግኩም ነበር። ጀስት ብቻችን መስራት ነበር የፈለግኩት። ለሚስኪ ትግባ፣ ቢያንስ አንዳንድ ነገርም ብትል ብለው ነው ብላ ነው እና አላቅም ብቻ ምን ማለት እንዳለብኝ አላቅም። ሀሳባችን ስደት ያሉ ይህት ወንድሞችን ማስመጣት ነው። በተቃራኒው ደግሞ ከዚህ ሰው የሚሄድ ከሆነ እንግዲህ ልብ ምናምን ይመኛል ይባላል። እኔ የማስበው ሌላ የሚሆነው ሌላ ነው። ሁለሁሉም ፈጣሪ ምክንያት አለው የእሱ ፍቃድ ከሆነ ምን ማድረግ አይቻልም። ግን ብትቀርልኝ በጣም ደስ ይለኛል። ማርያም ነው የምላቸው።

ኧረ ሙላ፣ እሺ፣ ሦስት መቶ አራት መቶ ሺህ ብር ብር፣ እሺ የምታረጊበትን እዚህ ጋር መስራታችን ወይ በእሱ ብርን ሀገራችን ላይ ምን ልብሽን ለምሳሌ በዚህ በጣም አሪፍ ስራ ላይ አሁን ሱፐርማርኬት ሚኒ በቃ ሱፐርማርኬት ባይሆን እንኳን ሚኒ ማርኬት ገብተሻል፣ አነስ ያለች ሱቅ ከብተሽ እንዴት ነው የማይኖረው? እንኳን አለማጣ ሰፊ ከተማ ትንንሽ የከተማዎች እንኳን ይሰራል እኮ ታውቂያለሽ። አይ ሰው እኮ አቅርቦትም ስላላገኘ ነው እ ያን ነገር የመጠቀም አቅም የሌለው ሆኖ ነው። አይደለም ግን መስራት አለ እኮ ሲጀመር፣ በጣም አሪፍ ቦታ በቃ የሚያምር ማለት ነው። ተጠቃሚ ናቸው። ስለዚህ አንቺ ሁለተኛ ትሆኛለሽ። ሱፐር ማርኬት እስከ ስንት ይጨርሳል? እሱማ ስንገባበት ነው አይደለም። እና ሰው አይ እንደ ሀሳብ እኮ የሰጠውች እሱም ጥሩ ነገር ነው ነው ምልሽ ግዴታ ሱፐር ማርኬት ሲጀመር እኮ ከመጀመሪያው በትልቁ አይደለም ይጀመረው በትንሹ ነው አይደለ? እሱማ የሆነ ነገር ሲጀመር እኮ ከትንሹ ነው። ስለዚህ ሶስት መቶ አራት መቶ ሺ ብር ደግሞ በጣም ብዙ ብር ነው ባይዘወን ሱፐር ማርኬት ማስከፈት ግን አይችል ይችላል። በትንሹ ይችላል። በደንብ ይችላል። ስለዚህ አሁን ከፍ ያለ ብር ከሆነ ቀራለሁ ነው። አይ አሉት ወይ ነግኒ መንቀሳቀሻ ቢኖረኝ እንደዚህ ይለወጣለሁ ይላል። አንቺ ደግሞ ካለው ቤተሰብ ካለው ኮንሽኑ ጋር ሰፊ ነገር መክፈት አይቻልም በአሁን ሰዓት። ቀረተ ምክንያት አሁን ብዙ ሰው በደንብ እየሰራ ነው፣ እግዚአብሔር ይመስገን። አይ ብዙ ሰው ሊሰራ ይችላል እኮ፣ ግን መሀል ላይ ምን እንደሚፈጠር አታውቂም። እሱማ እዛ ሄደሽም እኮ ምን እንደሚፈጠር እግዚአብሔር ብቻ ነው የሚያውቀው? አንቺ እግዚአብሔር ነው የሚያውቀው። ነገር ግን ከዚህ ደግሞ ያይሻል መስሎሽ ነው ስንት በእህቶቻችን ወንድሞቻችን በስ በርግጥ፣ እዛ ሄደው የሆነ ቤት ምናምን ሊገዙ ይችላሉ ምናምን፣ ነገር ግን ማለት ነው እዚህ አሁን ለምሳሌ ሱፐርማርኬት ጀምር ከእጇ ወዳ ፍላላጣ እችላለሁ፣ ግን እኔን አይቀይረኝም። ምን አይነት ሰላም ነው የምታገኘው አላውቅም። ማለት ያኛውን ስላላዩ ዳርሽን ታደርጋለህ ፈርድ አልችልም። ልጅነትሽን ታጣጥሚያለሽ። የምታደርጊው ቤተሰቦች ጋር ነገር ኑሮሽ፣ ማለት የእኔ ነገር የምትዩ ኑሮሽ ነው እንጂ መቼም ዝም ብለሽ እንዲሁም ስለ ትዳር ሳታውቂ ስለ ብዙ ነገር ሳታውቂ እንደዚህ ማዘር እየላከች ቤት ላይ መስራት ቀለል አይደለም። እራስሽ ሰርተሽ ለቤት አስቤዛ ይሁን ለምናምን፣ ዋነኛውም ሰው እኮ ገና ከቤት ሳይወጣ በቤተሰቦቹ ሳቦቹ ታግዞ ነው ወደ ከፍታ የሚሄደው እንጂ ከየት ያመጣል ታዲያ? ከዛ በፊት እኔ ደግሞ አሁን ከዛ ትዳር አድርጌ ከምትሰጠኝ ይልቅ አሁን ዘህጄ ራስንቀለትዳርን ኮይ በቃ ግን ልንስማማ አልችልም ማለት ነው ወይዘው ቤተሰቦች ላለመስማማት አይደለም፣ ላለመስማማት ነው እንደ ብዙ የምታመጨው እኔ እና እሷ ከካሜራ ጀርባ እንግዲህ አንድ ዓመት አድርገናል፣ በዚህ ጉዳይ ላይ ማለት ነው። በጣም ብዙ ጊዜ ያደረግን ካወራን፣ ማርያምን እኔ አልቅሽ ራስ ለምኛ ታውቃለህ፣ ሰኒ በቃ ሳውዲ እንድትሄድ እንድትሄድ በፍጹም አልፈልግም። ምክንያቱም በተወሰነ መልኩ ስለ እሷ ብዙ ነገር አውቃለሁ እና በቃ አገሯ ላይ ብትኖር ብዬ የምመኘው፣ ምክንያቱም እዛ ያለውን ነገር አይቼዋለሁ። ማየን ነገር ነው፣ ብዙዎች ይሻሉ አልደግመውም እዚህ ተመልካቾቻችንም ሕይወቱ ያውቁታል በደንብ። እና እስኪ በእናንተ ደግሞ እድሜ እንሞክር። የመጨረሻ ነው እንግዲህ። ምንም ማድረግ አልችልም ከዚህ በላይ። ከአን በኋላ ፕሮሰስ ልጀምር ነው ውድ ቤተሰቦቻችን። ሰላማችሁ ብዙ ትበለን። ስለምታደርጉልን ሀሳብ፣ አስተያየት ከወዲሁ ከልብ እናመሰግናለን። ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። እርግጠኛ ሁኑ ላይክ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጥሩ ነገር እንደምንገናኝ ተስፋ እናደርጋለን። አዲስ ነገር ጥሩ ነገር ይዘን እንመጣለን ብዬ ተስፋ አደርጋለሁ። ሰላም ሁኑ፣ እንወዳችኋለን። ባይ ባይ።